ድንች ዛሬ ደግሞ ሀሪ ጋ አሰራር ያሳያችኋለሁ። የየመኒ ቁርስ ወይም ደግሞ የየመኒ እራት ላይ ምናምን ይፈልጉታል። አብዛኛውን ግን ቁርስ ላይ ነው የሚበሉት። ይህ ሀሪ ጋ ይባላል። እዚህ ጋር እንደምታዩት ብራውን ዱቄት ነው ያለ፣ ይሄ ነው። ይህ እዚህ ጋ አንድ ወደ ኩባ እያርግ ያለ ነው። ከዛ እዚህ ላይ ጨው ብቻ ነው የምታረጉት። ጨው እንደምትፈልጉት እንደምትወዱት ያክል ይመጣ። በቃ ሌላ ነገር ምንም አያስፈልገው። ከዛ በቃ እስከዛ ውሃ እናቦካለን እና ወደች ይሄን ይመስላል እንትኑ ማለት ነው። አንድ ብለበር ማለት እኮ ነው። ልዩነት የለውም። ይሄ ልዩነቱ በቅቤ በአረብ ቅቤ ብቻ ነው። የበለ አረብ ቅቤ ከሌላ አይበላም አይሰራም። እኔ እስከማውቀው ድረስ ማለት ነው እዚህ ጋር በዚህ ያረእና ጓደኞች ይመስላል ማለት ነው። በደንቡ ምንም ይጋገራል እየ በጣም ድርቅ ይመስለኝ ሳያቸው እና ወደ ትኩስ ነው የሚደረገው። ቅቤ እና ወንዶች ይሄ እዚህ ጋር ነው የአረብ ቅቤ ትኩስ ያቃጠለ እንደዛ ሽት ይደረጋል ማለት ነው። በዚህ በአረብ ቅቤ ብቻ ነው የሚሰራው፣ በሌላ አይሰራምን የስከማባግሎስ ማለት ነው። እና ውዶች በነገራችን ላይ ከለሩ በጣም ነው የሚያምር፣ ካሜራው ነው እንጂ የሚያጠቁት። ግን ሳርጊያኩችን ወይ ውዶችን እንዲያረኮበቷለው ቅቤ በጣም ነው የሚፈልገው። እዛ ጓደኞቸው መጨረሻ እንደዚህ ታደርጋላችሁ ማለት ነው። ሳህን ላይ አርጋችሁ እንደዚህ ነው ሄ ታደርጋላችሁ። ገንፎ ስታይል ነው እንዲህ ነገር የምትሉት ማለት ነው። ገንፎ ስታይል ነው እንዲህ ነገር የምትሉት፣ ከዛ ጋር እንደዚህ ቅቤ ቀልብሻለሁም እንትን ላይ ይሄን በማይክሮዌቭ አቀልጥዋለሁ ማለት ነው። ከዛ ማር አደረግበታለሁ ከማር ጋር አድርጌ እዚህ ውስጥ ጨምረዋለን ማለት ነው። ሽዶጭ እዚህ ጋራ ሻይ አፍልቻለሁ እዚህ ጋር አሁን ይሄ ቅቤ ዋለን ከዛ